ምንድን ነው ምንድን ነው የውል ምግብ ለማን ነው ለማየ ለእሳችሁ ሲሆን አይነት አታቅርቢ ያላልኩሽም ሽሮ ብቻ ይበቃቸዋል? ምን ይሰራላችኋል እሳችሁ እንደሆነ ኑሮ ጨርሰዋል ትሰማያለሽ ማማስካሉ ለወድሽ አትንገብገቢ የአንቺ ጓደኞች እዛ ገዳም ገብቷል አንቺም ለምን ገዳም አገቢ ለይንና ለባለም ሸክም ባትሆኝብን ጥሩ ነው እንዴት ዋላችሁ እንዴ ቁጭ ዛሬ ደግሞ። አለም አለም! አቤት። ቶሎ በያ አይነቱን አምጥላችሁ እንጂ የማየ እኮ ምንም አልበላችሁ። ከቅዳሴ እንደመጣች ግን እኮ አይነቱን ለማየ ቶሎ በያለም ይዘሽ ነይ በቃ እማዬ በደንብ መብላት አለብዎት። ጉልበት ይሆኑታል። ለእኛ ሲሉ ጤነኛ ሆነ መቆየት አለብዎት። ያስፈልጉናል። እውነቷን ነው። ሁለተኛ ብዙ አይነት ወጥ እንዳሰሪ ብዬሽ ነበር አልነበረም? ከሽሮ ውጪ እንዳሰሪ። በአንቺ ምክንያት ቤቱ ባዶ መቅረት አለበት? ወዘ እኮ ተርፎ ይደፋል። እሷ ከምትበላ ቢደፋ መርጣለሁ። ቆይ እንጂ ግፋት ፈሪ። አንቺ እኮ ወደ ፊት ልጆች ትም ትወልጃለሽ። ምን አገባሽ? እኔን ለማንከር ከምትሞክር የተባልሽን አድርጊ። ደሞዝሽን የሚከፍልሽ እኔ እንጂ እሱ አይደለችም። ገባሽ? ሁለተኛ ብዙ አይነት ወጥ እንዳሰሪ። ደሞ ስሚ ቡና፣ የቡና ቁርስ የሚባል ነገር ስታቀርቢ ባይሽ ወየውልሽ። የኔም ቤት በይ፣ አለቃሽ ነኝ። አለቤዛ አስወጥችንም ወረውርሽ። እሺ የኔም ቤት ጎበዝ። እና እንዳልኩሽ ቡና የሚባል ነገር እንዳይፈላ። ደግሞ በተወደደ ቡና! ታዲያ ምን ሊጠጡ ነው? መርዝ። ከቻልሽ መርዝ እጫቸው። ብቻ ቡና እንዳይፈላ። ምን ምን እያደረጋችሁ ነው? ለማየ ቡና ፊላቸው እንጂ በጣም ደክሟቸዋል እኮ የኔ እናት። ብታይ ታውቃለህ። እናትክን እኮ እንደ እናቴ ነው የማያቸው። እንደውም ሳያቸው ነፍሴ ልትወጣ ነው የምትደርሰው። በጣም በጣም ነው የምወዳቸው። በጣም ይገርማል፣ በእውነት ይገርማል። እንዲህ እማዬ እኮ ከልጅ በላይ ነው ያገኘችው። እውነት አለም፣ አሁን እሱ አይነት ልዕልት የሆነች ሚስት ይገኛል? እማዬ ታድላለች። ምን ሆኖ ነው ልጄን አስተምሬ አስመርቄ ስራ ይዞልኝ፣ በማረፊያ ሰዓት፣ በመጦሪያ ሰዓት እየተሰቃየሁ እንዴት አላለቅስ? ቆይ ያለውን ችግር ለሱ ነግረው ለምን መፍትሄ እንዲያገኝ አያደርጉ? እንዴት ብዬ ልንገረው? ልጄ ያገባት ወዲስ ክፉ ነች ብዬ ልንገረው? መቀመጫ መቆሚያ አሳጣችን ብዬ ልንገረው? አዎ፣ ወይ ካልሆነ እኔ ልንገራው። ታዲያ አትንገሪው! ልጄ እናቱ እየተሰቃየች እየኖረች እንደሆነ ካወቀ ልጄ ልቡ፣ ይሰበርብኛል፣ ያዝናል። ከማ ከማዝን እኔ በሰቃይ ይሻለኛል። ታዲያ በዚህ ከቀጠሉ እኮ ሊሞቱ ነው። ልሞት፣ የልጄን ሀዘን ከማ እኔ ብሞት ይሻላል። እኔ እናቱ ብሞትለት ይሻላል በመስማሜ። ሴጣን ጆሮ ይደፈንማ የእኔ ልጅ የልጅን ፍቅር የምታውቂው ስትወልጂ ነው። እናት ልጇን ከወለደች በኋላ ለራሷ መኖር ታቆማለች። እኔ ምን ልብላ ሳይሆን ልጄን ምን ላብላ፣ እኔ ምን ልልበስ ሳይሆን ልጄን ምን ላልበስ፣ የራሷን ምቾት ሳይሆን የልጇን ምቾት ነው የምጠብቀው። ከልጅ በላይ ምንም ነገር የለም። ቆይ አረብ ሀገር ልጅ አለችሁ ታይደል? ታዲያ ለምን ለሷ ያሉበትን ሁኔታ ነግረዋት፣ ደስተኛ እንዳልሆኑ ነግረዋት፣ ቤት ተከራይታ እሷ ራሷ በማትፈልገው በሰው ሀገር ኑሮን ለማሸነፍ ብላ እንደ ባሪያ እየተቃጠለች እንደ ባሪያ እየለፋች አይምሯን የሚያስጨንቅ ሀሳብ ለምን እሰጣታለሁ? እሷም ቢሆን እኮ በሰው ሀገር የእናቴን ሕይወት ቀይራለሁ ብላ ነው እየለፋች ያለችው። ይህንን ሁሉ ነገር ብታቅር ሁሉንም ነገር እርግፍ አርጋ ነበር የምትመጣው። እኔም ልጄ አዝኖ ከማይ አስር የተበድየ መኖር ይሻለኛል። ምንድን ነው ውሃ አዴ ምንድን ነው ማ እንዲ ምስጢር ያደረግሽ

እናት ብር አግኝተሻል? ምነው፣ ለስራ የሚሆን ገንዘብ አስቀምጬ ነበር በዚህ ጠቅልዬ። እና እናማ በቃ አልጋ ስራ አስቀምጬው ነበር፣ የለም። የት እንደገባ አላውቅም። እርግጠኛ ነኝ መኝታ ቤት ነው። ሌላ ቦታ አስቀምጦ ከሆነ ፈልገው በደንብ። እርግጠኛ ነኝ፣ አልቀወስኩም እኮ ይኸው። በዚህ ጨርቅ ጠቅልዬ ከፍራች ስራ ያደረኩት ታዲያ። መኝታ ቤት ካስቀመጥኩ የት ሄዳል? እንዴ ነገርኩሽ፣ እኮ እናት ምን ሆነሻል? እንዴ ካስቀመጥኩበት ነው ያጣሁት እኮ በዚህ ጠቅልቄ ከፍራይ ስራ አድርጌው ነበር። ወይ ሌባ ገብቶ ዘርፎት ይሁን። እ ሌባ የቤቱን እቃ ሳይነካ ብር ያስቀመጥክበትን እንዴት አውቀው ይወስዳል? ምን ልበል ታዲያ ግራ ገባኝ እኮ እንዴ፣ ጠዋት ያስቀመጥኩት ምን ልበል ይሄው በዚህ ሌባም ከሆነ ከውጪ የመጣ ሌባ ሳይሆን ቤት ውስጥ የቤታችንን ገበና የሚያቅሰው ነው የሚሆነው። ማለት እዚህ ቤት ውስጥ እኮ አለምዬና ማዬ፣ ምን ስለ ሌባ እያወራህ ማየ ትላለ። አረ ተረጋ፣ እንደሱ ለማለት ፈልግ እኮ አደለም። እሷ ሰርቃለች ለማለት አደለም እኮ። ቢሆንም የእሳቸውን ስም ዝጋ ማንሳት አያስፈልግም። እማዬ አንተ እናት ሊሆኑ ይችላሉ። ቢሆንም ግን አንተን ኔን ባል ወልደውልኛል። ከእናት በላይ ነው የምወዳቸው። ሳይንስ ስለምትወድ ልናመሰግናለን። እናንተ ብዬ መስሏል። የምወዳቸው እሺ። ለኔም እኮ ኩራቴ ክብሬ ናቸው። ልክ ከውጭ ስገባ እዚህ ጋር ተቀምጦ ሳያቸው ልቤ እንዴት በደስታ እንደሚሞላ ምንም አታውቅም? እውነት እውነት፣ በእሳቸው ጸሎት እኮ ነው የምንኖረው። ያለሳቸው ጸሎት እኮ ምንም ነን። አንድ ቀን እንኳን ማደር አንችልም። እንደውም አንዳንዴ ስጸልይ ምን ብዬ ጸሌ ያለው መሰለ? ፈጣሪ ወይ እኔ ኃጢአተኛ ነኝ ለማየይ ስትል እባክህ መንገድን አስተካክልልኝ እባክህ ፈጣሪ ብዬ ነው ምጸልየው። ልቀቀኝ። በእናት እማየ ደግሞ ብታረገኝ ይቅርታ ብትማግጥብኝ ራሱ ይቅር ላለሁ። እማየን ከተናገርካቸው ግን ይቅርታ አላረግልን እናት፣ እሺ ታውኩት ይቅርታ በቃ እማዬ ለእኔ ምን ማለት እንደሆነ ምንም ስለማታውቅ ማንም ሰው ላይ ክፉ ነገር እንዲያስብ አልፈልግም። ማንም ምን አለ ግን እማዬ ይ እንዲህ እንደምትወጃት እኔንም ትንሽ ትጌጊ ትንሽ እንደእናት እንደወድ ከፈለግ ጥሩ፣ ቅን ፍቅርን የሚያውቅ ለአሜትና ለተንኮል ቦታ የማይሰሰብ መሆን አለብህ። ቆይናት እኔ ተንኮለኛል፣ አይደለም ግን እንደማዬ፣ እንከን አልባ አይደለም። እማዬ እኮ እንከን አልባ ናቸው። ታውቂያለሽ? እናት አንቺ የሷ ልጅ በመሆንሽ እኮ በጣም እድለኛ ነኝ። በጣም በሰዓት አማት ምራት እየተባሉ እንደሚባሉበት ጊዜ ላይ አንቺን የመሰለች ወርቅ ልጅ ይስጣት። እውነት አንቺ እኮ የሷ ልጅ እንጂ ይሄን ይመስለኛል። እናቴ ግን ምን አይነት እድለኛ ናት። እኔም አንቺን በማግኘት እውነት ፈጣሪ እኔ ነኝ እድለኛ፣ እኔ ነኝ ማመስገን ያለብኝ። ለእናንተ ከማቅረቢበት ቢህ እኮ እየበላሁኝ ነው። ያው ልቅመ ሰው ብዬሽ አይደል? ቆይ እኛ ሳንበላ አንቺ ሰፈርሽበት ጀመርሽው? አዎ ምን መሰለህ፣ ምግቡን ላሰሪዎች ከማቅረቤ በፊት ይጣፍጣል ላይጣፍጥም የሚለውን አይቼ ነው የማቀርብላችሁ። ከጣፈጠ እናንተ ትበሉታላችሁ፣ ያው ካልጣፈጠ ደግሞ ትቦ ይበለዋል። ለዛ ብዬ ነው ቀድሜ የምቀምሰው። ለዛ ነዋ ታዲያ በአንድ ሙሉ እንጀራ የምትቀምሸው? ኧረ በአንድ እንጀራ ብቻ እኮ አይደለም፣ ዳቦም ነበረው። ዳቦም ስጨርስ መ ይይ ደግሞም ነበር የሰማ የሰራሁት ምግብ ካልጣፈጠ ትቦ ይበለዋል ነው ስማ ው አዎ፣ እናንተ ከምትበሉት ቢደፋ አይሻል? አራ አይሻልም። እንዳትጨብሻ። አይሻልም። የሚሻለውማ የማይጣፍጠውን ምግብ አንቺ በልተሽ ለእኛም የሚጣፍጠውን ምግብ ሰሪ ነው የሚሻለው። ኧረ እኔ ምን በወጣኝ የሚዘገንን ወጥ የምበላው። የሚዘገንነውን ወጥ ከመጽሔፍሽ በፊት የሚዘገንነውን ወጥ የሰራበትሽን እጅሽን አስተካኪ። ስ ገንዘቤን አታባኝም። በቀልድ አይደለም። ገንዘብህን እኮ አላበከንኩም እና ወጡ ታ በማን ገንዘብ ነው የተሰራው? በአንተ እና ሲደፋ ታዲያ የማን ገንዘብ ነው የሚከስረው ብ እኔ እኮ የደፋሁት ወጥ ነው፣ ብሩን አይደለም። አልሰማኸኝም እንዴ አለ። ስለዚህ ጉዳይ በኋላ እናወራበታለን። አሁን ወደ መጣሁበት ጉዳይ ልመለስ። እሺ፣ ለምን ፈልገኸኝ ነው? መኝታ ቤት ውስጥ በጨርቅ ብር ጠቅልጌ አስቀምጬ ነበር። ምናልባት ነጥፊ አግኝተሽ ከሆነ ኧረ እኔ አላገኘሁም። ማለት ምናልባት ድንገት ስታነጥፊ ታስተካኪ ገንዘቡን አግኝተሽ የወንደሰን ይሆናል ምናምን ብለሽ አስቀምጠሽው ከሆነ ብዬ ነው የጠየኩሽ። አላገኘሽም? አረ አላገኘው፣ ደግሞ ባገኘው ወዲያውኑ አምጥቼ እንደምመልስልህ ታውቃለህ። ቆይ ሰርቀሻል እያልከኝ ነው እንዴ? በስመ አብ። በይ እኔ ሌባ ነሽ የሚል ነገር አልወጣኝም። እ እንደዛ አላልኩም። ምናልባት ግን ስታነጥፊ አግኝተሽ አስቀምጠሽው ከሆነ ነው ለምን ክፋት ክፋት ታስቢያለሽ? እኔ ልሙት አላገኘሁትም፣ የምር አላገኘሹ። እና ማን ወይም ማን ወሰደው ታዲያ? ዛሬ መኝታውን ያነጠፈችው የወዲት ናት። እንደለመደብኝ ና ነጥፍ ስሄድ ፍራሹን አንስታ እያጸዳዳች ነበረ። ከዛ አልጋውን ላንጥፈው ስላት ታይውን ያነጥፈዋለው ቃጠቢ አለች። ቆይ እሷ አልጋ ማንጠፋ አትወድም ነበር። ዛሬ የምንተገኝቶ ነው አልጋ ያነጠፈችው? መሽተኛሽ እንደ እኔ የምልሽ አተኛ አተኝ እየው ነገር ልጠይቀሽ ነበረ። እኔ ምልሽ አልጋውን አንቺ ነው እንዲ ያነጠፍሽው? ዓለም ነገር ኮ ነው ያነጠፍኩት ም አልጋውን እስታነጥፊ እኮ ምናልባት የተጠቀለለ የሆነ ብር ነገር አግኝተሽ አስቀምጠሽ ልኝ ነ ብዬ ነው አገኝሽ ገንዘብ አግኝተሽነ እኔ እምልህ የቀሰቀስከኝ ብሩን ሰርቀሽዋል ወይ ብላ ልጠይቀኝ ነው? ኧረ እኔ አላልኩም፣ ድንገት አግኝተሽ አስቀምጠሽልኝ ከሆነ ብዬ ነው። እ እንደዚህ አላሰብኩ እንዴ! ምንነሽ ነው አንቺ? አረባክ እንደዛ ለማለት ነው እንጂ። እኔም በብር ጠረጠርከኝ? ሚስትህን? የትዳር አጋርህን? ኧረ እኔ ያልጠረጠርኩሽም ባጠረጥረ ይኖረማ ብር አይተሻል ወይ ብላ አቀሰቅሰኝም ነበር። ቆይ ሚስት አደለው ያንተ የሆነ ሁሉ የኔ፣ የኔ የሆነ ሁሉ ያንተ አይደል? አዎ። ታዲያ ትሰርቀኛለች የሚለው ሀሳብ እንዴት መጣልህ? አረ እንዶ በእናትሽ እንዶ በአባትሽ፣ እንዴ እኔ አላልኩም። መቼ ነው እንዲህ ያልኩሽ አልኩሽ? እኔ ሰረቅሽ የሚል ቃል እኮ አልወጣኝም። ካገኘሽው ጥያቄ እኮ ነው ካገኘሽው እኮ ነው ያልኩሽ። አሁን ደግሞ ትጨውብኝ ጀመር። ቆይ ምን አደረኩ? ድ ያ ሰው ሁሉ የሚያስቀና ፍቅራችን የት ገባ? በገንዘብ እንጣላ። በጣም ያዘንኩት በእውነት እኔ መቼ እንደዛ አልኩ? እኔ እኮ አቅሻለሁ። አለ እንዴ አቅሻለሁ? ብታውቀኝ ኖሮማ ብር ሰርቀሽኝ አለ ወይ ብላ አቀሰቀሰኝም ነበር ይኩኝ። ማር ሰርቀሻል አላልኩም ድንገት ካየሽ ሆኖ ሽቅርታ። ይቅርታሽ አምነበት አይደለም። ይቅርታ ምትለኝ ከእኔ ለመገላገል ነው። ይሄ ጣፋጭ እንደሱ እኮ አይደለም። ጥፋት የታውቀኝ እኮ ነው። ስሚኝ እንዳጠፋው ታውቆኛል። ደሞ የአንቺ ፊት ላይ ፈገግታ ከሌለ ያምር። የኔ ኮኮ ናት እንዲሁም ለዚህ ፈገግታሽ አንድ ሚሊዮን ክፈል የሚባል በደንብ ነው የሚከፍለው። ክፈላ። በነጻ አገኘሁት አይደለም። ነገርኩ እኮ ምን አለ ትንሽ ብትታገሰኝ እሰጥሃለሁ። መቼ አልሰጥህም አልኩ። ካልጫልቅ፣ መግዛት ስለሚችል ሰውለምን ትሸጠዋለ? እሰጣሉ አልኩ እኮ። በቃ ትንሽ ጊዜ ስጠኝ፣ እሰጣሉ ገንዘቡን። ለምን አታገሰኝም? አሁን ነው ምፈልገው። አንተን እየጠበኩኝ መክሰር አልፈልግም። በደንብ አዳምጠኝ። በቃ አስሮ ገንዘቡን አስር ሰዓት። በቃ ቶ በቃ አስር ሰዓት። የተቆራረጠ ነገር አልፈልግም፣ ሙሉ ገንዘቤ ነው። በዚህ ፍጥነት ኬት አባቴ ነው አምጥቼ ገንዘብ የምሰጠው? ውይ ውይ! ከቤት ወዴት ነው መጣው? ያሰሬን ገላ ለቀውጣ። አንቺ አምሻል፣ እንደ ውሃ እኮ ነው እየረጨሽኛለሽ። አይደለም ጸበል ነው ጸበል፣ ጸበል ኒኮ ብቻ ህን ስታወራ ሴጣን የያዘ መስሎኝ ነው። እኔ ግን አንድ ነገር ልንገርሽ እኔ ራሴ ወደ ሰይጣን ነስ አልቀየር አልቀ ገባሽ? አረበት ይበል ሴጣን እኮ የፈጣሪውን ትዛዝ ተላልፎ ነው ከሰማይ የተወረወረው። እንዴት እንደዚህ አይነት ነገር ትመኛለህ? እኔ ደግሞ በሰው ተከድቼ ገንዘቤ ተበልቶ ወደ ሰይጣን ነስ ገባሽ? ምን ሆነ? ገንዘብ ገንዘብ ታውቂያለሽ ብዙ ገንዘብ ገንዘቤን አጣሁት አሁን ከየት አባቴ ነው እኔን ሽጬ ነው አይኔን ሽጬ ነው የምመልሰው ከየት አባቴ ነው ይህን ገንዘብ የማገኘው ይህን ገንዘብ ካጣሁት የመጨረሼ ነው የሚሆነው አብዳለሁ ጨርቄን እጥላለሁ ወይኔ መጨረሻ መጨረሻ ምን ተፈጥሮ ነው ከሰው ተበድሎ ያመጣሁትን ገንዘብ እዛ አልጋ ስር በወርቅ በማኖ በጨርቅ ጠቅልዬ እያስቀመጥኩ ሌባ ወሰዱ ሰዱስ እንባላለን። ቤት ውስጥ ሌላ የጠፋ ነገር አለ? አልጠፋም። ታዲያ እንዲ ያስቀመጥ ካሁን ሌባ እንዴት ታውቆ ሊወስድ ይቻላል? እኔ እንጃ። የእኔም ጥያቄ እኮ እሱ ነው። ቤት ውስጥ የሚያውቅ ሰው ካልሆነ ማን ሊሰርቆ ይችላል? ቆይ ቆይ ቆይ፣ እናንተ ካልነካችሁት ማን ሊወስድ ይችላል? እኔ አላምንም። የራስን ገንዘብ ከራስ ሰርቀን ላይሆን እንዴ? ከራስ ይሰርቃል? እንዴት እንደዚህ ታደርጋለህ? በል መለስ ላታ፣ አሁኑ አንቺ አንቺ ስነ ስርዓት እንዴ! እንዴት ነው ምን? ከራስ የራስን የምሰርቀው ምንድን ነው የምታወሪው? እሺ ቆይ የወዲት ካልሰረቀች እማዬ ካልሰረቀች አንተ ካልሰረቅ፣ ቤት ውስጥ የቀረሁት እኔ ብቻ ነኝ፣ እና አንቺ ሰረቅሽ እያላችሁኝ ነው። አይዞሽ ከሶስት፣ ከብረት ከብረት ዝገት አይጠፋም እንጂ ከብረት ዝገት ላይጠፋ ይችላል። ከኔ ግን ስህተት ይጠፋል። አለም እንኳን የተደበቀውን ፊት ለፊት የተቀመጠውን እንኳን እንኳን ተስደ እማዬ ያሉት ልክ ነው። ቆይ ወንደሰኝ አንተ እንኳን ደሞ ስትሰጠኝ ከስንት መግደበር በኋላ በልመና እንዳገኘውት አይደለም ልጅ መቀበል ሀቅ ነው። ሄሎ ነው እና ታዲያ ሌባ ብላችሁ ስም ልታወጡልኝ ይገባል? እሺ እኔ ካልሰረኩ፣ አንቺ ካልሰረክሽ ማን ሊሰርቀው ይችላል? እማዬ ቦርሳ ውስጥ ባዝሊ ይኖራል። አዎ አለ፣ እስኪ ውስጡ ይልቀባው። ከንፈሬ እኮ ደረቀ። እማዬ፣ ያ በፖስታ የተጠቀለለው ነገር ምንድን ነው? ስጦታ ገዙልኝ እንዴ? ኧረ እኔ እንጃ። ማነው እዚህ ውስጥ ያስቀመጠው? ታዲያ ምንድን ነው እማዬ? እኔ እንጃ። ማነው ያስቀመጠው እንዴ? ይህ ሁሉ ብር ከየት አመጡት እማዬ? እንዴት እርስዎ ሳያውቁት እንዴት ቦርሳው ውስጥ ገንዘብ ሊገኝ ይችላል? አለም አለ እማዬ ሌባ እያልሻቸው ነው። መቼስ ከልጃቸው አይሰርቁም። ተይ እንጂ አለ፣ የእኔ ልጅ። ስለዚህ ብር ምንም የማውቀው ነገር የለም። እማዬ፣ ግን ቦርሳጅ ውስጥ ገንዘብ ከእቱ አላውቅም። ትንሽ አይከብድም? አይከብድም የሆነ ሰው ሆን ብሎ ነው ቦርሳ ውስጥ ያስቀመጠው። ማን? ማን? አንቺ ነሽ እጅ ቦርሳ ውስጥ ያደረግሽው። እኔን ከዚህ ቤት ለመንቀል ያላረግሽው ነገር የለም። አሁን ደግሞ ሌባ ልታስብኝ ነው። ምን ትይ?